እውቀት ካለው ባሸንፈም አብሬ ልስራ ያለ መንግስት ነው። ከዚህ በላይ አድርገናል እኮ እነ ሸኔ የገቡ በቅርቡ ከዚህ ከሸዋ አሁን ከኦሮሚያ አመራር እኮ ናቸው። አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነን። ለሱ አይደለም፣ ለእኔ አይደለም፣ ለኢትዮጵያ ሲባል ጠቅላይ ሚኒስትርነት እሳ እሱ ነው ጸቡ። ካላችሁኝ እውነት እውነት እላችኋለሁ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ሚኒስትር ችግር የለውም።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

መደማመጥ ያስፈልጋል። የአንዱ ፍላጎት ሲሳካ አንዱ ስለሚያኮርፍ አንዱ አስኮርፎ ደግሞ የተሟላ ሀገር መፍጠር ስለማይቻል እንወያይበት ነው ያልነው። በእናንተ እድሜ በአባቶቻችሁም እድሜ የኢትዮጵያ መንግስታት አንዳቸውም ቢሆኑ ጉዳያችንን በውይይት እንፍታ ብለው የውይይት አውድ ፈጥረው አያውቁም። ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ታሪክ የመጀመሪያው ነው። ለመጠቀም ያለው ፍላጎት ግን ውስን ነው። እንወያይ ይልሃል። እሺ እንወያዩ ስታቋቁምንም አይወያይም። ካልተወያየ ችግሩን ካልተናገረ ግን መፍትሄ ትም ሊመጣልት አይችልም። እና አንዱ መፍትሄ ያለ ነው እንወያይ። ስለምን ደሞዝ ሊሆን ይችላል፣ መሬት ሊሆን ይችላል፣ ህገ መንግስት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ድንበር ሊሆን ይችላል፣ ባህር በር ሊሆን ይችላል፣ ግን እንወያይ፣ በውይይት በምክክር እናድርገው ስንመካከር አንዳንዱን ዛሬ አንዳንዱን ነገ፣ አንዳንዱ ደግሞ እናቆየዋለን። ካልተመካከርን ቅደም ተከታይ ይጠፋል። አንዱ ማዕቀፍ ውይይት ነው። እሱ ላይ እናንተ ሚናችሁ መጫወት አለባችሁ። ሁለተኛው ማዕቀፍ የሽግግር ፍትህ ነው። ተበድያለው፣ ተገድያለው፣ ተቀምቻለው፣ ተጎድቻለው ብዙ ሮሮ ስላለ አላየንም፣ አልሰማንም ብለን ከምንዘጋ የሽግግር ፍትህ ብናበጅ በየጊዜው የተጎዱ ሰዎች ካሉ በይቅርታም በሽግግር ፍትህም ቢታይላቸው ለአንዴና ለመጨረሻ ጊዜ የትናንትናው ታሪክ ፋይል ዘግተን መማሪያ ብቻ አድርገን ወደፊት ለመንደርደር ያግዘናል። እና የሽግግር ፍትህ እናበጅ። እንወያይ ብቻ አይደለም፣ ቁስል ባለበትም ፍትህ እናረጋግጥ። ሶስተኛው ማዕቀፍ በርካታ ሰዎች አኩርፈው ጫካ ገብተዋል። በኢትዮጵያ ህገ መንግስት መሰረት በትጥቅ ለስልጣን መታገል ህገ ወጥ ነው፣ አይፈቀድም። ህገ ወጥ ነውና በህግ ማስከበር ብቻ እንሄድ ካል ስለማያዋጣ ዲዲአር እናድርግ። የታጠቁ ሰዎች በተሐድሶ ትጥቃቸውን ፈተው በሙያቸው ሰርተው ወደ ሚኖርበት ስርዓት እንመልሳቸው ከትግራይም ይሁን ከኦሮሚያ ከአማራም ይሁን ከቤኒሻንጉል ብለን ዲዲአር አበጀን። ኮሚሽን ቋቋም ነው። ይሄ ኮሚሽን ስራው የታጠቁ ያኮረፉ ሰዎች አወያይቶ የሽግግር ፍትህ አረጋግጦ ወደ ቀያቸው መልሶ ሰላማዊ ሕይወት እንዲኖሩ ማድረግ አለብን። አራተኛው ማዕቀፍ ይሄ ሁሉ ቢሰራ ኢኮኖሚክ ሪፎርም ካላደረግን ኢኮኖሚክስ ስብራት እያለ ዘላቂ ሰላም ልናመጣ አንችልም። ሪፎርም ደግሞ እንደከዚህ ቀደሙ ግብርና መር ብንለው አያዋጣም። ብዝሃ ዘርፍ መሆን አለበት፤ ግብርናም፣ ኢንዱስትሪም፣ ማይኒንግም ቱሪዝምም፣ አይሲቲም በሁሉም ዘርፍ ካልተንቀሳቀሰን አንድ በአንድ አንደርስም ብለን ግብርና ላይ እንዳላችሁት እኮ ነው የኢትዮጵያ ግብርና በኩታ ገጠም፣ በማዳበሪያ አቅርቦት ስፋት፣ በኢሪጌሽን፣ በዓመት ሁለቴ በማምረት ገና ብዙ ስራው ይጠበቅብንም፣ የሚጨበጥ የሚታይ ለውጥ መጥቷል፣ መካድ አይቻልም። በቡና በስንዴ በሩዝ መጥቷል። ገና ግን ብዙ ስራ ይጠበቅብናል፣ ጥያቄ የለውም እሱ። ያልታረሰ ቦታ ሰፊ ያለን፣ ውሃ አለን በስፋት በኩታ ገጠም በማሽነሪስ ምርታማነት ማሳደግ አለብን። ጅማሮ ግን ተስፋሰጪ ነው። በኢንዱስትሪም እንደዚሁ ነው። በቱሪዝም ትናንት እንዳያችሁት ነው፣ በጣም በርካታ ስራ ተሰርቷል። በአይሲቲም ተሞክሯል እንደዚሁ። ማይኒንግ ከዚህ ቀደም የተዘነጋ ሴክተር ነው። በዚህ አመት ለመጀመሪያ ጊዜ ላለፉት ብዙ አስርተ ዓመታት በኢትዮጵያ ውስጥ ነምበር ዋን ኤክስፖርት ቡና ነው ከቡና ቀጥሎ ያሉት ተደምረው ተደምረው ወደ ቡና አይጠጉም። ዘንድሮ ግን በኢትዮጵያ ኤክስፖርት አንደኛው ወርቅ ነው። እዚህ ማይኒንግ ያስፈልጋል ማለታችን ሰርቷል ማለት ነው። ከለውጡ በፊት እኔ ኮንታ ስመጣ አንድ ኪሎ ግራም ሲሚንቶ ኮይሻ አልነበረውም። አንድ ኪሎ ግራም ፕሮጀክቱ አለ ካምፕ አለ አንድ ኪሎ ግራም ሲሚንቶ ለግድብ ግን አልተሰራም። አሁን ግድቡ እሱ ሁሉ ገንዘብ ነው ከእናንተ ላይ ተቀምጦ የሚሰራበት ማለት ነው። በነገራችን ላይ 27000 ኪሎ ሜትር 27000 ኪሎ ሜትር አስፋልት ኮንክሪት ኮንትራክት ነው ያለው ኢትዮጵያ ውስጥ ምንም ሳልጨምር 1.5 ትሪሊየን ብር ጠይቀውኛል። 1.5 ትሪሊዮን የኢትዮጵያ አጠቃላይ በጀት 2 ትሪሊዮን ነው። 1.5 መንገድ ጠይቋል። በጣም ሰፊ ቦታ መንገድ ስራ አለ። ችግሩ ምንድን ነው? ጥራት የለም። ሌባ ብዙ ነው እንደምታውቁት። ሲሚንቶ ይሰርቃል፣ ያ ይሰርቃል፣ ችግሮች አሉ። እንደ መንግስት ግን በጣም ትልቅ ሪሶርስ ነው ያለው። ግድቦች ነገር ያቸዋሉ። በኢትዮጵያ ትልቁን አየር መንገድ ለመገንባት እየሰራ መሆን ታውቃላችሁ። ዲሳር ፋውንዴሽናል ስራዎች ይሄን ግን ተውት፣ ይሄን ተውት። ድሮ ነበረ ከሚባል ስራ ሁለት ሶስት ላንሳላችሁ ለምሳሌ ከአዲስ አበባ ጅቡቲ ባቡር ነበር ተሰርቷል ከለውጡ በፊት ታውቃላችሁ። ከአዲስ አበባ ጅቡቲ ባቡር ከለውጡ በፊት ሳይሆን ከለውጡ በኋላ እስከ ዛሬ አራት ዓመት ድረስ በሰዓት ሀያ ኪሎ ሜትር ነበር የሚጓዘው፣ ሁለት ፉርጎ ይዞ ሀያ ኪሎ ሜትር። የምታውቁ ታውቃላችሁ፣ ከየስት የመጣችሁ። አሁን እንደምንም 60 ደርሷል። 60 ኪሎ ሜትር ፐር አወር ፉርጎውም ጨምሯል። ገና ይቀራል።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 ኢትዮጵያ አደገ ይባላል፣ ግን ፕራክቲካሊ ነገር እየው የለም። ለዚህ ነው ኮመርሻል ሎን ይብቃ ያልነው፣ ማይኒንግ ላይ እንስራ ወርቅና አውጣ እንጂ ከቻይና ብር እያመጣን 10% ድራማ ነው አይሰራም ነው ያልነው። እንደ መንግስት አይደለም እንደ ባለቤት፣ እንደ ባለቤት ነው። ልማት አለ። ይሄ ልማት ደግሞ አለምን እያስደመመ ነው ያለው። ባካቸው አይናቸውን ግለጡ። አለም እኮ የተደነቀ ያለው በኢትዮጵያ ስራ ምን፣ ለምን ትገረማላቸው፣ ኮመርሻል ሎን ሳትወስዱ? ዕዳ እየከፈላችሁ እንዴት ለማላችሁ እኮ ነው ዓለም እያለ ያለው እኛ ያለው ምንድን ነው ሀገራችን ነው ስሙኒም አስር ሳንቲምም ከመምህርም ከውጭም ተሰብስባ ኢትዮጵያን የምትውለው አንድም ሳንቲም እኛ እያወቅን አትወጣም ምን ለማለው ለዚህ ነው ይሄው ስላሴ ቤተ መንግስት እኮ 50 ዓመት ተዘጋ እሳቸው ሞቱ ደርግ አስራ ምናምን ዓመት ዘጋ እዚህ ገባ አልፈልግም አለ የፊውዳል ስለሆነ ኢህአዴግ ሃያ ምናምን ዓመት ዓመት ወይም 30 ዓመት ከኛ ጋር ተደምሮ ዘጋ። ከ50 ዓመት በኋላ ሰው አደሰላችሁ። ትውልድ ያድሳል። ዛሬ ጫካ ብሎ ቢሳደብ ዛሬ ምናምን ችግር የለውም። ትውልድ ባያዝ የለውም፣ በእውነት ያየዋል። ያኔ ሁሉም ታሪክ ይወጣል። ይልቁንስ እኔ ቢሮ ስገባ 59% የኢትዮጵያ ጂዲፒ እዳ ነበር። አሁን እኮ የውጭ እዳ 13 አድርሰነዋል። አትጠራጠሩ በጥቂት ዓመታት ውስጥ ከአስር በታች ይሆናል። እዳ አናውርስም። አምስተኛው የሰራለው ተቋም ላይ ተቋም ሪፎርም ሎ ኢንፎርስመንት ኤጀንሲ፣ ትምህርት ሚኒስቴር፣ ጤና ሚኒስቴር፣ ከተማ ሪፎርሞች፣ ተቋማት ላይ ሲቪል ሰርቪስ ተቋም ካልተገነባ በቀር ስለማንሸክም ይሄ ስራ አምስቱም ኢንክሉሲቭ ናሽናል ዲያሎጉም የሽግግር ፍትህ የዲዲአር ታድሶ ፕሮግራም ኢኮኖሚክ ሪፎርም የተቋም ሪፎርም አምስቱም አድራሽ ነው እንጂ ግብ አይደለም ግብ አይደለም ስንናገር ውለን ብናድር ግብ መሆናችን ተናግረን ከዛ ወደ ልማት እንገባለን ነው ተናግረን ውጊያ እንቀንሳለን ነው እንጂ ንግግር ግብ አይደለም። ግብ ነው እንዴ ዲዲአር ግብ እኮ አይደለም ከምንቷኮስ አብረን እናርሳለን ለማለት ነው እንጂ ግብ አይደለም እነዚህ አምስት ጉዳዮች ማየት ያለባችሁ ልክ አንድ ሰው ትኬት ቆርጦ አሜሪካን ሲጓዝ እንዳለው ስፕሪት ነው። አንድ ሰው ትኬት ቆርጦ ወደ አሜሪካ ሲሄድ የሚሰጠው አንድ ወንበር ነው። ታውቃላችሁ፣ ሰዓቱ 10 ምናምን ሰዓት ነው በረራው። አንድ ወንበር ይሰጠዋል። መቀመጫም ነው፣ ከደከመውስ አልጋም ነው። መንቀሳቀሻ ቦታ የለም። ታውቃላችሁ፣ ትንሽ ቦታ ናት አውሮፕላን ላይ። ሰው ቢርበው ምግብ ቢል አንዴ ሁለቴ ይሰጥሃል። ግን ይሰጥህ ፈልግህ አይደለም ይሰጣሃል። ታሽጎ ይሰጥሃል እንጂ አይ ይሄኛውን አልፈልግም፣ ምስር አርጊልኝ አይባልም። አየር ላይ ይባላል ሽሮ አርግልኝ እኮ አይባልም። ወይ ትበላለህ ወይ ትተዋለህ። ለምን የአውሮፕላን ስራ ማድረስ ነው እንጂ እኮ አውሮፕላን በራሱ አገር አይደለም የምትሄድበት። እስከምትደርስ ሽንት ቤቱ ውስን ነው፣ መቀመጫ ውስን ነው፣ አልጋው አይመችም፣ መንቀሳቀሻ ቦታ የለም፣ ምግብ ውስን ነው። ችለህ ዋሽንግተን ስትደርስ ክፍት ይሆናል ወይ ከዛ ስትመጣ ክፍት ይሆናል ማለት እኔና እናንተ ያለንበት ሁኔታ እንደሱ ነው። አድራሾች ነን፣ ወደ ብልጽግና አድራሽ ነን። ያሻነውን ነገር ማድረግ አንችልም። አንችልም ማመን አለባችሁ ይሄን ጉዳይ። አድራሽ ነን፣ እኔና እናንተ አድራሽ ነን። ልጆቻችን ናቸው ብልጽግናን የሚያዩት። ለውጦች በሀገር ደረጃ እየመጡ ያሉት እኔና እናንተ አድራሽ መሆናችን ገብቶን አድራሽ የሚቸገረውን ችግር አምነን ከሰራን ብቻ ነው እንጂ ይድላን ካል አይሆንም። ግን በቃ የኔና የናንተ እጣ እሱ ነው። እጣ ወደቀብን ተቸግረን መከራ በልተን ይሄን ሀገር ማሸጋገር አለብን። እንደዛ ማሰብ ከእናንተ ይጠበቃል። ሰላም ድሮና ዘንድሮ ሰላም ይለያያል። ድሮ ሽፍቶች ነበሩ ኢትዮጵያ ውስጥ ልክ እንደ ባህል ነው መሸፈት አዲስ አይደለም። ግን የድሮ ሽፍታ የአብነት ትምህርት ቤት አይዘጋም፣ መድረሳ አይዘጋም። መድረሳ ጋር ሲደርስ አክብሮ ነው የሚያልፈው። ሽፍታ አለ፣ ያ ሽፍታ ግን የአብነት ትምህርት ቤት መዝጋትን አያምንም። ሽፍታ አለ፣ መምህርን ማገት ግን በፍጹም አይሞክርም። እንደተባለ ነው መምህር ነኝ ከተባለ እለፍ ይላል እንጂ መምህር አያግትም። የአሁኑ ሽፍታስ? የአሁኑ ሽፍታ መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደሞ እታገልልሃለሁ የሚል ሆኖ መጣ። ኒው ቻሌንጅ ነው። በመንግስቱ ኃይለማርያም ጊዜ ድፍን ኤርትራ ድፍን ትግራይ ውጊያ ነበር፣ ታውቃላችሁ። ግን ወያኔ የሚሆን ደርግ ትምህርት ቤት እንዝጋ አይሉም። ሃይማኖት ተቋማት ይከበራሉ። ትምህርት ቤት ይከበራል። ሽማግሌዎች ይከበራሉ። የሀገር ሽማግሌ ይከበራል። ይሄ ነበር ባህሉ። አሁን እንደዛ አይደለም። ይሄ አንደኛው ችግር ነው። ሁለተኛው ችግርስ መምህራን መምህራን ዩኒቨርሲቲ መኝታ ቤት በነጻ ስለሆነ ምግብ በነጻ ስለሆነ ኮምፒውተር ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት፣ ውሸት እንዲስፋፋበት፣ ስድብ እንዲበዛበት፣ እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አልፈቀድንም። በመንግስት ኢንተርኔት፣ በመንግስት ኮምፒውተር፣ በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ? ዊ ሃቭ ቱ አስክ አወርሰልቭስ። ሁለተኛ መምህር የእውቀት አባት የተከበረው የተፈራው የተወደደው ሽማግሌው አስታራቂው፣ የእውቀት አባትነቱን ጥሎ አልሸፈተም ወይ አልሸፈተም? መምህር ስንቱን መምህር እኮ መልሰናል። በይቅርታ የሚያስተምሩ እኮ አሉ። ገብተው ወጥተው ሞክረው ሲያቀታቸው አሉ እኮ የተመለሱ። የሉም። መምህር አይሸፍትም። መምህር ሽፍታን ክላሽ አስጥሎ ብዕር ያስይዛል እንጂ ብዕር ጥሎ ክላሽ አይይዝም። እናንተም ተበላሻችሁ። ሽፍታውም ተበላሸ። የተበላሸ ሀገር መሆኑን ማመን ያስፈልጋል። የመጀመሪያው ይሄ ነው። እንዴት እንፍታው ነው አሁን ጥያቄው? እኛ ሶስት መንገድ ነው ያሰብነው። አንደኛው ሰላም ሚኒስቴር አቋቁመን አልነበረም ድሮ? ሰላም ያስፈልገናል የሰላም ኮሚሽን ብለን በተቋም እንስራ የሰላምን ጉዳይ ብለን ከተቋሙ ባሻገርስ ቲፒኤልኤፍ ጋር ግጭት ሊጀመር ሲል እንደሚነገሩ እኮ አይደለም እኔ ያልሞቱ በሕይወት ያሉ ሀብታሞች ሰብስቤ ትግራይ ሰብስቤ እባካችሁን እንዳንዋጋ ትግራይ ውጊያ ይበቃታል፣ ሂዱና ለምን ልብ ልኪያቸው አሉ። ትግራይ ሸኔ አልሞቱም አሉ በሕይወት ፣ ሽማግሌዎች ሴትና ወንድ ወለጋ ድረስ ልከናል። ሽማግሌዎች ሸኔ አንበርክኳል አሉ በሕይወት ሂዱ እባካችሁ ለምን ብለን ልከናል። ፋን ነው በቲቪ አይታችኋል። ሽማግሌዎች ልከን ቄስ ሳይቀር አንበርክኳል ባካቹሁ፣ ይቅር አይጠቅምም። ማሸነፍ አይቻልም በዛ መንገድ ጊዜ የምናባክ ነው። ይቅር ብለን ሞክረናል። የሚታወቅ ፋክት ነው። አይ ሙከራ ብቻ ነው ደግሞ እንዳይባል በሰላም የሚገቡ ካሉ እጃችን ዘግተን እንቀበል ብለን ለምሳሌ፣ የሌላውን ጊዜ ተውትና ትናንትና ከጉጂ የዛ አካባቢ ኃላፊውና ወታደሮቹ ትናንት ተሰጥተዋል እጃቸው። በድርድር ትናንትና፣ በየቀኑ ሰባ ሰማንያ ምናምን ይሰጣል። ከሁሉም ክልል ቤንሻንጉል ገብተዋል፣ አፋር ገብተዋል፣ ከአማራ ብዙ ይገባሉ፣ ከኦሮሚያ ይገባሉ። ከሶስቱ በፊት ሞት ታቃላችሁ። እዚህ ሻው አካባቢ ምዕራብ ገብተዋል፣ ክፍት ነው ገብተዋል። ብቻ ነው እንዴ? አይደለም፣ ሹመኞች ናቸው። በኢትዮጵያ ታሪክ ተቃዋሚም ቢሆን ፋይዳ ካለው እውቀት ካለው ባሸንፍም አብሬ ልስራ ያለ መንግስት ነው። ከዚህ በለመስተዋል ምን ከይታመጣል አድርገናል እኮ እነ ሸኔ የገቡ በቅርቡ ከዚህ ከሸዋ አሁን ከኦሮሚያ አመራር እኮ ናቸው። አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነን። ለሱ አይደለም ለኔ አይደለም ለኢትዮጵያ ሲባል ጠቅላይ ሚኒስትርነት እሳ እሱ ነው ጸቡ። ካላችሁኝ እውነት እውነት እላችኋለሁ፣ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ሚኒስትር ችግር የለው። መጥፎ የሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን፣ እሱ ጥሩ አይደለም። ከሱ ውጭ ግን በንግግርና በውይይት ችግር የለም። ችግር የለም። ሁለተኛው እሱ ነው። ሶስተኛው እሳ ሰላምን ቢያለ አልገባንም ብሎ ትምህርት ቤት የሚያዘጋ የሚያግድ ካለስ ሕግ የማስከበር ስልጣን ስልጣናችን እንታገለዋለን። ይታገል ነው ያለው። አትታገሉ እጃቸው አጣጥፋችሁ ተቀመጡ ካልከን ህዳሴ የሚባል የለም። ወጥቶ መግባት የለም። ችግር እኮ ነው። በየቦታው ሽፍታ ሞልቷል። we have to fight ፋይት እያደረግን ከገባስ እንተዋለን። ለምሳሌ ፕሪቶሪያ፣ ፕሪቶሪያ እኮ አስደማሚ ድል ነው። እኔ ወንድም መቀሌ በ24 ሰዓት መግባት እንችል ነበር። እያሸነፍን ያለቀ ጦርነት እኮ ግድ የለም፣ ሰላም ይሻላል። ሁለት ሰው ቢተርፍ፣ ሶስት ሰው ቢተርፍ ኢትዮጵያዊ ነው። ብለን ፈረምን እንጂ እኮ እያሸነፍን ነበር። ታውቃላችሁላችሁ ምን ያክል ለሰላም ኮሚትመንት እንዳለን ያሳያል። በሰላማዊ መንገድ የተሻለ ሐሳብ የተሻለ አቅም ይዞ የመጣ ካለስ በደስታ አትጠራጠሩ። እሱ ዜርፎር ኢትዮጵያ ውስጥ ሰላም ያስፈልጋል። ለሰላም ማክሲመም እንሰራለን። ሰላም ፈልጉ ለመጣው እጃችን እንዘረጋለን። ከመጣ በኋላስ የእኛ አካል አድርገን አብረን እንሰራለን። ሀገሩ የሱም ጭምር ስለሆነ ወደ እናንተ ሲመጣ ሰላሳ ሚሊዮን ገደማ ማህበረሰብ አለ። መምህር፣ ቤተሰቡ፣ ተማሪው ምናምኑ ነው። ይሄንን ዕዳ እንዳይሆን ፍዳ እንዳይሆን ስራ ፈላጊ ስራ ያላችሁት ሳይሆን ስራ ፈጣሪ እንዲሆን፣ ስራ ለማኝ ሳይሆን ለብዙዎች እንጀራ የሚያመጣ እንዲሆን አድርጋችሁ መስራት ላይ አስባችሁ ሂዱበት። የእናንተ ተማሪዎች የሚበጃቸውን መምረጥ የሚችሉ መሆን አለባቸው። ሲደመር መምህራን የታሪክ እጥፋት ላይ አብረን የምንሰራ አብረን የምንቆም መሆን አለብን። የታሪክ ጥፋት ላይ መተባበር የለባቸው። የታሪክ ጥፋት ሞልቷል፣ እጥፋት እንጂ ጥፋት አያስፈልግም። ጠፋ ሲጠፋ ኖረ። አሁን ደግሞ ያንን ከርቭ እናርገው፣ ኮርሱን እንቀይረው፣ ወደ መልካም እንውሰደው። ለዚህ ደግሞ እንተባበር። ደረጃ በደረጃ የእናንተን ጉዳይ መልስ እያገኘ እየተፈታ ይሄዳል፣ አትጠራጠሩ። እናንተ አድራሽ አድራሽናችሁ። የፈለገ ቢሆን ወርቁ ወጥቶ ስንዴው ወጥቶ ይሄና የእናንተ ጉዳይ መልስ አያገኙም። ይለወጣል፣ መልስ አያገኙም። ለምን ብዙ የመጣው ቀንበር፣ ልጆቻችን ግን እንዳይከተሉ እናቋርጠው እዚህ ጋር። ለዚህ ተባብረን ብንቆም ብንሰራ፣ ኢትዮጵያ ውስጥ ተስፋ አለ። እየመጣ ያለው ጊዜ በጣም እንኳን ለእናንተ ለአፍሪካም ተስፋ የሚሆን ነው። ዘንድሮ ኢትዮጵያ ቢያንስ ቢያንስ አስር ፐርሰንት አድርጋለች። ይሄ እኔ ሳይሆን የኢንተርናሽናል ተቋማት ግምት ነው። ይሄ እድገቷ ግን ኳሊቲ ግሮዝ ነው፣ በብድር አይደለም። እና መምህራን የእውቀት አባት፣ የአገር አባት፣ የእኛ አባት ናችሁ። አመሰግናለሁ።